ከሕዝብ የሚነሱ የመልካም አስተዳደር እና የልማት ጥያቄዎች ምላሽ እንዲያገኙ የክልሉ ምክር ቤት ክትትልና ቁጥጥር እንደሚያደርግ ገለጸ። የጉባ ላፍቶ ምርጫ ክልል የህዝብ ተወካዮች የመራጭ ተመራጭ ውይይት በወልዲያ ከተማ አካሂዷል። ከሰውን ኃይለ ሚካኤል ዝርዝር ዘገባለሁ የአማራ ክልል ምክር ቤት የጉባላፍቶ ምርጫ ክልል ተመራጮች ከመራጩ ህዝብ ጋር በሰላም በኢኮኖሚ በማህበራዊ ና ፖለቲካዊ ጉዳዮች ላይ ያተኮረ ምክክር ተደርጓል በሀገር አቀፍና በክልል ደረጃ የተሰሩ ልማቶች አበረታች መሆናቸው የተገለጸ ሲሆን በወረዳና ቀበሌ ደረጃ ሊሰሩ የሚገባቸው የንጹህ መጠጥ ውሃ የመስኖ የመንገድ የመብራት እና የስልክ መሰረተ ልማቶች መጓደል ከመራጩ ህዝብ ተጠይቀዋል ከጉባላፍቶ ወረዳ ቅድሚያ ሰላም መስፈን እያለበት ልማቱ አልምተነውስ ካልኖርንበት የውጭ ሀገሮች እንግዲህ ታውቋ ያው እያያችሁ ነው። ለምሳሌ ማለት ነው በሰላም እጦት ነው ያ ሁሉ ህንፃ እንደዛ እየፈራረሰና ያ ሁሉ ችግር እንደዛ እየሆነ ያለው። እርስ በርሳችን ከምንገዳደል እርስ በርሳችን ከምንበላላ ይልቅ ለመጀመሪያ ጊዜ ሰላምን አናመጣም? እኔ የመጣሁት ከሀራ ከተማ ነው። በከተማ አስተዳደሩ መስራት ያልተቻለ ድልድይ እሱን አሁን በከተማ አስተዳደሩ አቅም መስራት አልተቻለም። ይሄን አስተላልፋችሁ መንገዱ ድልድዩ ቢሰራልን፣ አለመብራቱ ከጉባላፍቶ ከወልዲያ ጋሸና፣ ከወልዲያ ፈላቂት ያለ መሰረተ ልማት መንገድ ሊታይ ይገባዋል። የፌዴራል መንገድ ነው። እምነት ማጉደሉ እያሳፈረ አልመጣም። አድርባይነትም፣ አነስተኛ ስራ ፈጠራ ሆኖ ኑሮ ውድነትን በሚመለከት ሽንኩርት ድሮ ሲከተፍ ነበር የሚያስለቅሰው ዛሬ ሲገዛ መሆኑን አውቃለሁ የአማራ ክልል ምክር ቤትና የፌዴሬሽን ምክር ቤት አባል አስናቀች ኃይሌ የሰላም ጦቱ ማህበረሰቡ የሚያነሳቸውን ጥያቄዎች ምላሽ ለመስጠትም ሆነ መንግስት የያዛቸውን የልማት እቅዶች ተግባራዊ ለማድረግ እንቅፋት መፍጠሩን አንስተዋል። ተደጋጋሚ ጥያቄ የሆነው የወልዲያ ጋሸና መንገድ በ2018 በጀት ዓመት ስራውን እንደመጀመር የቅድመ ዝግጅት ስራዎች እየተከናወኑ መሆኑን ወይዘሮ አስናቀች ተናግረዋል። የወልዲያ ጋሸና መንገድ ምን ታስቦ ነው ብሎ ማንም ሰው የሚጠይቀው ጥያቄ ነው። እንግዲህ በፌዴራል መንግስት የሚሰራ ከመሆኑ ጋር በተያያዘ በዚህ ዓመት መስራት አልተቻለም። ግን መጠነኛ ጥገና እየተደረገለት እንደሆነ እናውቃለን። በ2018 በጀት ዓመት በአግባቡ በቅርብ ተይዞ የሚሰራ እንደሆነ ብትወስዱት መልካም ነው። የሌሎቹን ልማቶች በተገቢ መንገድ መስራት በቅርብ የሚያዙትን በሚቀጥለው ዓመት በቅርብ መያዝ ያስፈልጋል የሚለውን ነገር እወስዳለሁ። የልማትና የመልካም አስተዳደር ጥያቄዎቹ በየደረጃቸው መልስ እንዲያገኙ እንሰራለን ያሉት ተመራጯ፣ ህዝቡ ድጋፉንና ተሳትፎን እንዲያጠናክር ጠይቀዋል። ሰላምን ለማምጣት የመንግስት አካል ብቻ አይደለም፣ ሁሉም ሰው ተው ብለን ልጆቻችንን እረፍ ብለን ካልመለስናቸው ወደኛ እየመጣ እየበላን ስለሆነ በአግባቡ ችግሮቻችንን ብንወጣ። ከዛ ባሻገር የዘረዘራችኋቸውን በዚህ በወረዳ የሚሰሩትን አሁንም የወረዳ አመራሮቹ ሂደው ተወያይተው እንዲሰሩ እናደርጋለን። ክልል መስራት ያለበትን ደግሞ በክልል ምክር ቤት በአግባቡ ተደራጅቶ ለየቢሮዎች ይሰጣል። በፌዴራል ደረጃ መወሰድ ያለባቸውን ደግሞ የክልሉ ጠሪ በአግባቡ አደራጅቶ ለፌዴራል መንግስት እንዲሰጥና የፌዴራል መንግስቱ የሚመልሰውን ይመልሳል፣ የማይመልሰውን ደግሞ የማይመልስበትን ምክንያት ችግሩን ለህዝብ ያስረዳል። በዛ መንገድ ስራዎች እየተሰሩ ይቀጥላሉ። ሁሌም ከጎናችሁ ነን፣ እናንተም ከጎናችን እንድትሆኑ ጥሬ እናስተላልፋለሁ። አመሰግናል። የወልዲያ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ተስፋዬ ገብሬ መንግስት ለሰላም ዝግጁ መሆኑን ገልጸዋል። የአማራ ክልል መንግስት እኮ አፈሙዝ ከተዞረበት ጊዜ ጀምሮ ከዛሬ አንድ አመት ከዘጠኝ 9 ወር አካባቢ ጀምሮ እኮ በሩን ለሰላም ከፍቶ ያለ መንግስት ነው። አላማ ቢስ ግጭት የሚባለው ይሄ ነው። ወንድሙን ወንድሙ የሚበላበት ግጭት ጦርነትም አይባልም ፎርዛት ማለት ነው። ስለዚህ ሰላማችን በጣም ወሳኝ ነው። የናንተና የኛ የጋራ ቅንጅ ስራ ግን፣ አሁን እየመጣ ያለው ሁሉ ምን እናስቀጥል ከሆነ እርግጠኛ ሆኜ የምነግራችሁ በቅርብ ጊዜ ሰላም እንሆናለን፣ አጠራጠሩ የሃራ ከተማ የአንጎትና የጉባ ላፍቶ ወረዳ እንዲሁም የወልዲያ ከተማ አስተዳደር የተለያዩ የህብረተሰብ ተወካዮች በምክክሩ ተሳትፈዋል።